ከተፈጥሮ እስከ ሰው ሰራሽ ጸጋዎች አብዝቶ የተቻላት ሀገር ኢትዮጵያ ተፈጥሯ መጠቀም ተስኗት የዘመናት የድነት ማሳያ ሆና ዘልቃለች። ለመሬቷ ሰፊ የማድን ሀብቷ ከበለጹጎ ሀገራት ተርታ የሚያስቀድማት እንጂ የሚያሳንሳት ባይሆንም የቤተ ምልካቹን አቆይታለች። አሁን አሁን ታዲያ ሀገር የሚቀይሩ የተፈጥሮ ሀብቶችን የሚያለሙ እሳቢዎች እንደ ሀገር እየተለመዱ ነው። በኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የተመረቀው የመጀመሪያው ምዕራፍ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የዚህ ማሳያ ነው። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት ፕሮጀክቱ የኢትዮጵያን የማንሰራ ሲጀመሩ የሚያበስር ተጨማሪ የሀገር ጸጋ ነው ብለዋል። በስራ እናንሰራራለን፣ በውጤቱም እናበራለን። የማንሰራራት ዘመናችን ጀምሯል፣ የብርሃን ዘመናችን ጀምሯል ያልንበት ዋናው ምክንያት ከጥቂት ሳምንታት በፊት በአፍሪካ ግዙፍ የሆነውን 5000 ሜጋዋት የሚያመነጨውን ግድብ ማጠናቀቃችን ይታወሳል። ዛሬ በዚህ ስፍራ አንድ ሺህ ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ በውሃ ኢነርጂ የሚያመርቱ ግድቦች ቢበዛ እስከ 30% ነው ኢነርጂ የሚያመርቱት። ነገር ግን በጋዝ ሲሆን እስከ 90% ከፍ ይላል። ሜንቴናንስ ጊዜው ያነሰ ስለሚሆን እዚህ ቦታ 1000 ሜጋዋት ቢሆንም በሚያመርተው ኤነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል። እስከ 8000 ጌጋ አወር ስለሚጠጋ የአንድ ሀገር ኤነርጂ ምርት የመላ ዓለምን ኤነርጂ ልክ የሚተካከልበት ደረጃ ደርሷል። ዛሬ በስፋት ኤነርጂ ማምረት መቻል ብዙ ትርጉም አለው። የጋዝ ፕሮጀክቱ ለማዳበሪያ ማምረቻ የሚያስፈልጉ ግብአቶችን ለማሟላትና የምግብ ዋስትና ለማረጋገጥ አበርክቶ የጎላ መሆኑንም ጠቅላይ ሚኒስትር ዐቢይ ገልጸዋል ከጀርባ የምትመለከቱት ይህ የጋዝ ፕላንት የጋዝ ፕላንት ብቻ አይደለም በምግብ እራሳችን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው በዚህ ምክንያት ምግብ ይሆነናል ማለት ነው በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው። እዚህ ከፊት ለፊት የምታያቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። እዚህ ጋ ያሉት ቦቴዎች ናቸው። ግን ለሲሚንቶ ማጓጓዣም ለተለያየ ጭነት ማጓጓዣም በጋዝ የሚጠቀሙ ትላልቅ ትራኮች አሉ።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 በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያለው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኖሯቸውን ለማገዝ የሚጠቅም ነው። ጋዝ ለኃይል ማዘርፍ ብዙ ጠቀሜታ እንዳለው የገለጹት ጠቅላይ ሚኒስትሩ ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት እንደማይቻል ገልጸው በአንጻሩ ግን ጋዝ የሚጠቀሙ ትራኮችን የሚያስገቡ አካላት የማበረታታት ስራ ይሰራል ብለዋል። ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው።